በስማአ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንደምንሰነበታችሁ፣ እንኳን ለመቤታችን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። ዛሬ ማለትም ግንቦት 21 ቀን መቤታችን የቅድስት ድንግል ማርያም በዓል የሚከበርበትን ምክንያት እንግዲህ ዛሬ ባለችን አጭር ጊዜ እንነጋገራለን ማለት ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። የዛሬው ዕለት እንግዲህ እንደሚታወቀው ከእመቤታችን 33ቱ በዓላት ውስጥ አንዱ ሲሆን በታምረ ማርያምና እና በእለቱ ግንቦት ሃያ አንድ ቀን በሚነበበው ስንክሳር ላይም እንደምናገኘው ዛሬ እንግዲህ እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ለተሰበሰቡት ሁሉ የተገለጠችበት ዕለት ነውና ቤተክርስቲያናችንም ይህን መሰረት አድርጋ የእመቤታችን የቅድስት ድንግል ማርያምን በዓል ታከብራለች ማለት ነው። ይህም ቦታ እንግዲህ አመሰራረቱ ክርስቶስ በስደቱ ዘመን ከእናቱ ጋር ወደ ምድረ ግብጽ በተሰደደ ጊዜ በዚች ደብረ ምጥማቅ በምትባል ቦታ አርፎ ነበር ማለት ነው። ክርስቶስ ከእናቱ ጋራ በዚህም ቦታ ለእናቱ በዚህ ቦታ በስምሽ ታላቅ ቤተክርስቲያን ይታነጻል፣ ስሙን ደብረ ምጥማቅ ይባላል ብሎ ነግሯት ነበር። በዚህም መሰረት እንግዲህ ደብረ ምጥማቅ ገዳም ተገድሞ በርካታ መነኮሳትም በቦታው ተሰብስበው መቤታችንም በልጇ ፈቃድ ግንቦት 21 ቀን እልፍ አይላፍ የሆኑ መላእክትን ሰማይታትን፣ ቅዱሳንን፣ ጻድቃንን ሁሉ አስከትላ በግንቦት በ21 ቀን እንደተሰበሰቡት ሁሉ ለክርስቲያኖችም ለአሕዛብም በሙሉ የተገለጠችበት እለት ለት ነው። እንግዲህ ለአምስት ቀናት በግልጽ ከግንቦት 21 ጀምሮ እስከ ግንቦት 25 ቀን በተከታታይ ቀናት የተገለጠችበት በዓል ነው ማለት ማለት ነው። ይሄ በታምሯም ላይ እና በስንክሳርም እንደምናነበው በዚች ቀን በግብፅ አገር ደብረ ምጥማቅ በምትባል ቦታ ከሰሜንም ከምስራ ጋደቡ ከምስራቅም ከምዕራብም ሁሉ ያሉ ሰዎች ይሰበሰባሉ። በቦታውም ድንኳናቸውን ጥለው ይሰበሰባሉ ማለት ነው። ከ21 ቀን ጀምረውም እስከ 25 ቀን ድረስ በዓሏን በፍጹም ደስታ ያከብራሉ። በዛውም ዕለት ከ21 ቀን እስከ 25 ቀን ድረስ እሷም ያለማቋረጥ ትገለጥላቸውና የተለያዩ ታምራትንም ታደርግላቸዋለች ማለት ነው። እነርሱም በፍጹም ደስታ በዓሏንም ሲያከብሩ ይሰነብታሉ። ይህንንም መሰረት አድርጋ ቅድስት ቤተክርስቲያናችን የእመቤታችንን ክብረ በዓሏን በግንቦት በ21 ቀን ታከብራለች ማለት ነው። እንግዲህ ስለ ቅድስት ድንግል ማርያም እንናገር ብንል እኛ አይደለንም አባቶቻችን እና አባ ሕርያቆስ አባ ጊዮርጊስ ዘጋስጫ እና ቅዱስ ኤፍሬም ሁሉ ስለ ቅድስናዋ፣ ስለ ንጽህናዋ እና ስለ ትህትናዋ እነርሱም ቢሆን ተናግረው አልጨረሱትም እንኳን በእኛ በደካሞች አንደበት ማለት ነው። እኛም እንግዲህ ስለ እርሷ የምንነጋገረው ለእርሷ ክብር ብቻ ብለን ሳይሆን እኛ ስሟን ጠርተን ከእርሷ በረከትን እናገኝ ዘንድ ነው። ስለ እርሷም ሁሉ የምንነጋገረው ልጇና ጸሎቷ ለእኛ በረከት የሆነን ዘንድ እንጂ የእርሷ ክብርና የእርሷ ገናናነት እኛ ስለተናገርን የምትከብር እኛ ስላልተናገርን ደግሞ የማትከብር ሆነ አይደለም። አንድ እግዚአብሔር አክብሯታለና፣ ነገር ግን እርሷን ስሟን ጠርተን በረከትን እናገኝ ዘንድ ሁሌም ስለ እርሷ እንናገራለን ማለት ነው። አንዳንድ አካላት እንደሚናገሩት ስለ መቤታችን ምልጃ የሚጠራጠሩና እናምንም የሚሉ አካላት አሉ። እንግዲህ አንድ ምድራዊ ንጉስ እንኳን እናቱ ንግስት በምትሆን ጊዜ እናቱ በምልጃዋ ልቡናውን ታለሰልሳለች ምልጃን ታሰጣለች፣ ለሰው ማለት ነው። ስለዚህ አንድ ምድራዊ ንጉስ በእናቱ ምልጃ አማካኝነት ለሰው ምህረትን የሚያደርግ ከሆነ እግዚአብሔርን የወለደች መቤታችን ቅድስ ድንግል ማርያም ከልጇና ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምልጃን የማታሰጥበት ምንም አይነት ምክንያት የለም ማለት ነው። እንግዲህ ራሳቸው ከክርስቶስ እናማልዳቸዋለን እንጸል የላቸዋለን የሚሉ አካላት ናቸው። መቤታችን ቅድስ ድንግል ማርያምን አታማልድም ሲሉ የምንሰማ ማለት ክብር ይግባትና የነሱ ክብርና የነሱ ንጽህና ቅድስናቸው ከእርሷ እንደሚበልጥ እየተናገሩ ነው ማለት ነው። በሌላ ቦታ እርሷ ግን ክብር ይግባትና በምድርም ካለው በሰማይም ካለው ከእግዚአብሔር በስተቀር ንጽህናዋንና ቅድስናዋን የሚተካከላትና የሚወዳደራት ከመላይክትም እንኳን ቢሆን የለም። በዚህም ቅድስናና ንጽህናዋ ነው እንግዲህ ንጽሐ ባህር የሆነ እግዚአብሔርን በማይጸኗ እስከመሸከም ድረስ የደረሰችው። አንድ ሰው እናቱን ጠልተን እርሱን እንወዳለን ምንል፣ ይሄ ሀሰትና ውሸት ነው። እርሱም ቢሆን የእርሱን መውደድ ሊቀበለን አይችልም፣ እናቱን ከጠላ። እንግዲህ ይህን የሚያደርገው አንድ ደካማና ምድራዊ የሆነ ሰው ከሆነ የእኛን ሁለ ነገራችንን ጠንቅቆ የሚያውቅ ልብና ኩላሊታችንን መርምሮ የሚያውቅ እግዚአብሔር ደግሞ እሱን በማኅፀኗ የተሸከመች ቅድስት ድንግል ማርያምን ሳንወድና እሷን ጠልጠን እሱን እንወድሃለን የምንለው ይሄ የማይመስልና የማይሆን ነገር ነው ማለት ነው። እንግዲህ እንደው እናትነቱን ቆየት የምናደርገው እንኳን እግዚአብሔር መልካም የሚሰሩና ደጋግ ሰዎችን ይወዳል። እንግዲህ ቅድስት ድንግል ማርያም ደግሞ በተግባር አይደለም በሀሌዮ በሀሳብ እንኳን ትንሽዬ ኃጢአት እንኳን የለባት፣ የእናትና የአባቷ የአዳምና የዋን ኃጢአት እንኳን የለባት። በዚህ ንጽህናና ቅድስናዋ እግዚአብሔርን እስከ መውለድ ድረስ ደርሳለች። ስለዚህ እግዚአብሔር በዚህ ንጽህናና ቅድስናዋ ብቻ እንኳን የማይወድበት ምክንያት የለም። በሌላ መልኩ ደግሞ አንድን ምድራዊ ሰው እንግዲህ አንድን ምድራዊ ሰው በተወሰነ ጊዜ በቸገረውና በጨነቀው ጊዜ ውለታ የምናደርግለት እድሜ ዘመኑን ሁሉ ያን ውለታችንን በማሰብ ያን ውለታ ለመመለስ ሲረዳንና መልካም ነገርን ሁሉ ሲያደርግልን ይኖራል። እመቤታችን ቅድስ ድግል ማርያምም እንግዲህ ከእርሷ ክርስቶስ በተወለደ ጊዜ በስጋው አማካኝነት ምድራዊ ሞት በገጠመው ሰዓት ሄሮድስ ሊገድለው በፈለገ ጊዜ እሱን አዝላ እርሱን ከሞት ለመደበቅ እሱን ለመሸሸቅ በግብፅ በረሃዎች ጥሙንና ውሃ ጥምና ራቡን ሁሉ ተቋቁማ ተሰዳለች፣ ተንከራታለች፣ ተንከላችታለች እሱን አዝላ ማለት ነው። ስለዚህ ይህን ውለተዋን እንኳን ሲል እግዚአብሔር ከእርሷ ምልጃን የማይቀበልበትና ስለ እኛ ስታማልደው የእርሷን ምልጃና ልመና የማይቀበልበት ምንም ምክንያት ሊኖር አይችልም ማለት ነው። እሷ ስትጠይቀው የእርሷን ውለታ አልቀበል የሚልበት ምክንያት አይኖርም። በመስቀል ስርም ሳለ ሐዋርያቱ እንኳን ያስተማራቸው ቃል እግዚአብሔር አስተምሯቸው እነርሱ እንኳን ጥለውት ፈርተው በሸሹ ሰዓት ብቻዋን መሪር ሀዘንን ስታርቅ የነበረ እናቱን ምልጃዋን አልቀበልም የሚልበት ምክንያት አይኖርም ማለት ነው። እንግዲህ መናፍቃን ማየት አቅጧቸው ሳይሆን እንግዲህ ዲያብሎስ ልቦናቸውን ቆልፎባቸው እሱ ሁሌም እንግዲህ የጥሩ ነገር ሁሉ ተቃራኒ ነውና በእናቷ በሔዋን ጀምሮ ያሳሳተውን አዳምን እግዚአብሔር በዚህ በቅድስት ድንግል ማርያም ማህፀን አድሮ ስጋዋን ስጋ አድርጎ ከስጋዋ ስጋ ነስቶ እንግዲህ ፍጹም ሰው ሆኖ አድኗልና ዲያብሎስ ፈጽሞ ይጠላታል። እንዲሁም አንድ ሰው ርስቱን የነጠቀውን ሰው እንደሚጠላ ሁሉ ዲያብሎስም ቅድስት ድንግል ማርያም እኛን የግብር ልጆቹ አድርጎ ባሪያዎቹ አድርጎ ሲገዛ ሊኖር የነበረ ዲያብሎስን እግዚአብሔር ከእርሷ ሰው ሆኖ ርስቶቹን ነጥቆታልና እኛን ባሪያ አድርጎ ሊኖር የነበረ እኛን ነጥቆታልና፣ ስለዚህ ርስቱን ስለነጠቀችው ቅድስት ድንግል ማርያምን ፈጽሞ ይጠላታል ማለት ነው። በዚህም የተነሳ ወዳጆቹ ሁሉ የሚጀምሩት ቅድስት ድንግል ማርያምን በመጥላት ነው። በዚህ የተነሳ ነው ማለት ነው። እንግዲህ ብዙ መናፍቃን ስለ ቅድስት ድንግል ማርያም ሲነሳ ከሁሉም የበለጠ አምርረው ሲጠሉ የምናገኝበት ምክንያት ዲያብሎስ ልቡናቸውን ስለቆለፈባቸው ነው ማለት ነው። እኛ ግን እንግዲህ በንጽሕናዋና በቅድስናዋ በትትናዋ ቢሆን እየተደነቅንና ጽሑፍ ድንቅ እያልን ዘላለማዊ ንግስት የሆነች መቤታችንን ከዘላለማዊ ንጉስ ከክርስቶስ እንዲሁም በዓለሙ ሁሉ ባለብቻ ሳይሆን ዓለሙ ሁሉ በሱ ውስጥ በሆነ ከእግዚአብሔር ዘንድ በማሕፀኗ በተወሰነ ከንጉስ ክርስቶስ ምሕረትን ታሰጠንና ታማለደን ዘንድ እንግዲህ ሁሌ እንለምናታለን፣ እንማጸናታለን። እነዋት እናት ተብሎ በቅዱስ ዮሐንስ ወንጌላዊ በተሰጠነ ቃል ኪዳን መሰረትም እናታችን ብለን እንጠራለን። እግዚአብሔርን መለኮትንም ወልዳለችና አምላክንም ወላለችና እማ አምላክ ብለንም እንጠራታለን። እግዚአብሔር እንግዲህ ለእናትነት የመረጠውን ቅድስናና ንጽህናኛ ቅድስት አይደለችም፣ ንጽት አይደለችም፣ ስቤት ውድስት አይደለችም ማለት አንችልምና እግዚአብሔር ስለመረጣትኛ ውድስት፣ ቅድስት፣ ስቤት፣ ንጽት ብለን እንጠራታለን ማለት ነው። እናታችን አትሆንም ካልን እንኳን እናታችን የማትሆነው ክብር ይግባትና በእርሷ ቅድስና ማነት ሳይሆን በእኛ የምግባር ጉድለት ነው። እናታችንም የማትሆን ያ ማለት ምንድን ነው? እርሷን እናታችን ለማድረግ የእኛን ንጽህናና ቅድስና ስለማይበቃ ማለት ነው። ኃጢአታችንና በደላችን የበዛ ስለሆነ በዚህ የተነሳ ነው እናታችንም ካልሆነች እንጂ፣ እሷ ቅድስና በማነሱ አይደለም። አንድ እናት አባት በልጁ መጥፎ ስራ እንደሚያፍር ሁሉ ቅድስት ድንግል ማርያም በእኛ መጥፎ ስራና በእኛ ኃጢአት እስካላፈረችብን ድረስ የእሷ ቅድስናና የእኛ የእሷ ቅድስናና ንጽህና እኛ እናታችን ለማለት ቅድስናዋ ይበዛብናል እንጂ የሚያንሰን አይሆንም ማለት ነው። ስለዚህ እናታችን የምትሆነው በእግዚአብሔር ቸርነትና በእርሷ መረራ ነው እንጂ በእኛ ስራ አይደለም፣ በእኛ በአመፀኞች ስራ አይደለም እንጂ የቅድስት ድንግል ማርያም ንጽህናና ቅድስና ኮ አይደለም። ለእኛ ለበደለኛና ለአመፀኞች ቀርቶ ለንጹሐ ባህሪ ለሆነ ለእግዚአብሔር እንኳን እናቱ ሆናለች፣ እናቱ ተብላለች። ስለዚህም እንግዲህ እግዚአብሔር ምናቱን እናታችንን ብለን እንጠራ ስለፈቀደልን ራሱ ሌላ እግዚአብሔር ልናመሰግነውና ስለቸርነቱ ምስጋና ልናቀርብለትና ልናደንቅም ይገባል። መቤታችን ቅድስት ድንግል ማርያም ሳታፍርብን ኃጢአታችንን ሳታፍርብን ኃጢአታችንን ሳትጸይፍ ልጆች ላለችንና እኛም እናታችንን እንድንላት ስለፈቀደችልን ራሱ ልናመሰግናትና ልናከብራት ልንወድሳት ይገባል ማለት ነው። እንግዲህ ከእመቤታችን ከቅድስት ድንግል ማርያም ምልጃና ጸሎት እግዚአብሔር ያካፍለን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከና የተመሰገነ ይሁን። በቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክና ሸር እያደረጋችሁ በኮሜንትም ሀሳባችሁን፣ አስተያየታችሁን እየሰጣችሁ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ቸርሰነቱ እግስት